አረ ዳኒ ተረጋጋ፣ በጣም ተረጋጋ። በጣም ሆት ሆነ ክ እያወራከው ነው። ብሩክር ማለት ነው እና ደግሞ ሶሲ፣ ለኔ ለምን አልነገረችኝም ላልከው ነገር፣ እሱን ራሳችሁ ሚስትህን፣ መርምር ፍቅረኛ ማጥናት አለብን ማለት ነው። ግልጽ አይደላችሁም ወይን? ብዙ ነገር ተደብቀሃለች ማለት ነው። ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን ሁሉ ነገር ሰላም፣ ሁሉ መልካም እኔ ከእግዚአብሔር ይመስገን በጣም ደህና ነኝ። ያው ቪዲዮ ከተመቻችሁ ላይክም ሰብስክራይብ ማድረጋችሁን እንዳትረሱ። ማለት ሲቀጥል ያው ትናንት የሶሲ ፍቅረኛ ዳኒ ዳኒ ቲክቶክ ላይ ልጅ ዳኒ ሪያል ነው፣ ብዙ ፈን የሆነ ቪዲዮዎችን የሚሰራ ሰው ነው። እና ትናንት መቶ ከብሩክን ሊያናገር መቶ ነበረ ማለት ነው፣ ሊያናገር መቷል። ብሩክን ያናገረበት መንገድ በጣም ይደብራል ይደብራል ስራችሁ በጣም እየጮኸን ሲያናገር የነበረው ማለት ነው። እኔ አሁንም እያልኩ ያለሁት አላጠፉም፣ አላደርጉ ነገር ግን በጣም ስለ ጥፋቱ ስለደረጉት ብራንክ ምናምን ሳይሆን ብዙ ነጥብ ስትናገር በጣም ብዙ ነጥብ ይዤብ ካለው እሱ ምንድን ነው አንደኛ ሶሲ እና በጣም በጣም ብዙ ነገር ብሩክን በጣም ብዙ ነገር ያሉን ያሉ ነገሮች ተናግራል ማለት ነው። አንደኛ መረጋጋት የሚባል ነገር ይፍጠርብ ስትናገር ማለት ነው። ለምን መሰብሰብ ያለብን እኔ ለዚያም በጣም ሶሲ ላይ እኔ እንደማየው እንደምረዳው ከሆነ ፍላጎት ምናምን ያለባት ተስማምታ እንዳደረገች ነው ኢቨን ስረዳ የነበረው ማለት ብሩክም ሲናገር እንደነበረ ትናንት። ለምን ለእኔ አልነገረችኝም? እኔ ፕራንክ እኔም ሰራለሁ። እኔም ሶሻል ሚዲያ የምሰራ የምንሰራ ሰው ነኝ። ፕራንክ አድ ተደርጌ አውቃለሁ በጣም ብዙ ብዙ ፕራንክ ተደርጌ አውቃለሁ። ነገር ግን ፕራንክ ስትሰራ እንደዚህ ከብሩክ ጋር እንደዚህ አይነት አይዲያ መቶልናል ብላ መናገር ነበረባት። ይሄ ጥሩ ሀሳብ ነው ያመጣ እኮ ማለት ነው። ይሄ የእሷ ድክመት ነው። ፍቅረኛ ናት፣ ዛሬ ላይ ፍቅረኛ ነት ቀለበት ላደርግላት ቤተሰቡ ሁሉ ያስተዋወቅኳት ሰው ናት ያልከው አንተ፣ ይሄ ግልጽ ሆና ምንም ነገር የምደብቅህ ሴት ናት። ቀለበት ልታረግላት ቤተሰብ ያስተዋወቅከው ይሄ ያንተ እንትን ነው፣ ሽንፈት ነው ማለት ሲቀጥል፣ ብሩክ እንዳለው አዎ እኔ ምንም የማውቀው ነገር የለም ቪዲዮን ስራ የተስማማችሁ ደግሞ አንተም ፍቅረኛ መሆኖ መኗን ቢያቅ መቼስ እንደምነግረው ያለውን ነገር ያው ፍቅረኛ ማቾች አይደባበቁም ብዙ ነገሮች ግልጽ ይደራረጋሉ፣ ብዙ ነገሮች ያወራሉ ይባላል ማለት ነው። ሲቀጥል ያ የሱዚ ጥፋት ነው እንጂ የብሩኬ ጥፋት አይደለም ማለት ነው። ሲጀመር ነገሩ ፕራንክ ነው፣ በቃ አደለ፣ ፕራንክ ነው። ሀይሚ የደበራት ሀይሚ የደበራት ፕራንክም ተረድታለች፣ ፕራንኩንም ተረድታለች። ሀይሚ እየደበራት ዳኒ ሃይሚ እየደበራት ለምን እንደሆነ ታውቃለህ? ከሶሲ ጋ መጥቶ ብሩክ ሲያናግራት ነው። ከሶሲ ጋ እየመጣ ብሩክ ለሀይሚ ይቅርታ ሲጠይቃት ለምን መጥቶ ብቻህን አያናግረኝም? ፕራንክም አድርጎኝ ድጋሚ እሷን ይዞብኝ ይመጣል ነው እያለች የተበሳጨችው እንጂ ፕራንክ መሆኑም ተረድታለች እንጂ አንተ ብሩክን እንደባለጌ በጣም እንደ መጥፎ ሰው እንትን እንዳታደርገው ልታደርገው አይገባም። ለምን ያሌለ ባህሪንም አታውጣብኝ። እኔ እንደዚህ አይነት ስብና የለኝም። ሲጀመር ብሩክ አንተን አያውቅህም። የተዋወቃችሁት በአንድ ቀን ነው። ከባህር ላይ መጥቶ ለዞም ዛሬ፣ ከዛ ጋር አትጣላ ያለውን ነገር እውነታውን ነግሮ በግልጽ አስረዳክ። ይቅርታ ምናምን ሌልህ ማለት ነው። ይቅርታ አለክ። ነገር ግን አንተ ይቅርታ ሲልህ ደግሞ በእንደዚህ አይነት መንገድ አይደለም ማናገር የነበረበት እውነታው አለ አይደለም መቼስ ወን አንተ ወንድ ነህ ታውቀዋለህ ሁሉን ነገር ነገረ ከሱ የበለጠ እውነታው የለም አሁን እኮ ሱሲ ጋር ነው ሱሲና ብሩክ ናቸው እውነታውን የሚያውቁት ማለት ነው የሰው ልጅ ደግሞ መታመን ለራስ ነው ያለውን ነገር ነው የሚነግረን ማመንም ያለ ማመንም የኛ ጉዳይ ነው በቃ እውነታውን ከነገረን መቀበልም አለመቀበልም ያለ የኛ የራሳችን ምርጫ ነው ያን ሰው አምነዋለሁ ወይ እንደዚህ አያደርገኝም ብሎ ማሰብ የለበት። አንተ ሶሲ ጋር ታውቃታለህ። ለሶሲ ሚዛናዊ ያለህን ነገር ታውቃለህ። ሶሲ ለአንተ ያለህን ጥግ የምታቆነ ይሄ ማመንም ያለ ማመንም የአንተ ፋንታ ነው። ገባህ አይደለ? ግን የሆነ ሚስትህን ራስ ሶሲን በጣም እንደ ጨዋ ሰው አርግታ፣ ብሩክን ደግሞ እንደ ባለጌ፣ ሀይሚን ደግሞ ለምን እንደ ደበራት ምናምን የሚባሉ ነገር መጀመሪያ ቪዲዮዎችን ማየት አለብህ ማለት ነው ከስር መሰረቱ ከስር መሰረቱ ከዚህም በፊት ራሱ አንደኛ ምክንያቱ ከዚህም በፊት ሲጣሉ የነበረው በሶሲ ምክንያት ነው። አንደኛ ሀይሚ ብትናድድም ያምርባታል። ለምን እንደሆነ ታውቃለህ? ሀይሚ ሶሲ በብሩቅ ትፈተላለች። ብዙ ጊዜ ከሀይሚ በፊት ነው የሚተዋወቁት። ማለት አንተ ስቲል ስቲል ሜይቢ ወይ አሁን ላይ ዓመት ጓደኛ፣ የአንድ ዓመት ጓደኛ ማሾች ሊሆኑ ይችላል። ሶሲና ብሩክ የሚተዋወቁት ዩቱብ ሳይጀምር በፊት ነው የሚተዋወቁ ሰዎች ናቸው። ለዛ ሀይሚ ያ ነገር ምን የደበራት ስታክ ከፈለግ ብዙ ቪዲዮን ካየክ እኔን ኳ ላይ ስለምታቅ ሶሴን ከእሷ በፊት ስለምታቅ ለእሷ ምናምን ብላን ያወራችሁ ቪዲዮን እስከ መጨረሻ ያየ ከሆነ ማለት ነው። ግን እሷ አይደለም አሁን የሚያጣላ ነገር ያለው ማለት ነው። ይቅርታ የምንም የምንም የምንም አይነት የምንም አይነት መለኪያ ሚዛን ነው። ይቅርታ ብዙ ነገርን ይሽራል፣ ያሸንፋል ማለት ነው። ያን ነገር ነው ግንዛቤ ማድረግ ያለባችሁ ቤተሰብ ማለት ነው ግን እኔ ከፍቶኛል። በእንደዚህ አይነት መልክ ፍቅረኛ አንተ ክላስ መታ ምናምን ብለህ አልከው። ይሄ የሶሲ ጥፋት ነው። እኔ ምንም አውቆ ነገር የለም ብሎ ካልብሮክ እዚህ ጋር ማለት ነው። ጥያቄ ለምን እንደሆነ ታውቃለህ? መጀመሪያ መቼስ ፍቅረኛ ማቾች ሲባሉ መቼስ ፍቅራችሁን እኮ በአንድ ጊዜ አንድ ዛሬ አውቃት አይደለም፣ ቤተሰብ ጋር ሄደህ ያስተዋወቃት ዛሬ ሀይታት አይደለም፣ ቀለበት ልታደርግላት እንትን ብዙ ነገሮችን መዝነ መዝነ መዝነ መዝነ መዝነ ካሉ ሴቶች እሷ ለአንተ ቦታ እንዳላት ስታውቅ ነው፣ አደለ ብዙ ነገሮች ለነገ ህይወታችሁ የምትጓዙት ማለት ነው። ታዲያ እናንተ ግልጽ ካልሆናችሁ እንደዚህ አይነት ነገር ካልነገረች ነገ ከባዱ ነገር እንዴት ልትሆን ገባህ? አደለ መጀመሪያ እኮ ማማከር ነበረባት። ይሄ የሱስ ችግር ነው። መጀመሪያ ፍቅረኛ ነበረ መሰብሰብ ነበረበት ማለት ነው። ገባህ አደለ ያን ነገር እንደዚህ እንደዚህ እንደዚህ ብላ በዚህ ነገር አንተ ልትፈቅድም ላትፈቅድም ትችላለች ብሩክን ስቲል ያ ቪዲዮ ሲሰራ የሚያውቀው እንደተነገረህ ነው። እኔ ምንም ማውቀው ነገር የለም። ቪዲዮ እንስራ በእርግጥ እንቢ ብላለች ተናግራለች፣ ይህን አልክድም። ውሸቱን ለመጀመሪያ ቪዲዮ ሲቀረጽ ሶሲ እምቢ ብላ በግድን ያሳመንኳ ብለት ያ ሳት፣ እሺ ስትለው ደግሞ ያው ትነግርካለች ምናምን ብሎ ነው የሚያስበው ማለት ነው። ግን አንተ ዛሬ መጠ ምናምን ቅብር ጥስ ገለመኔ ምናምን አትብሎን ብሩክ። ብሩክ በጣም ጨዋ ያለው ስርዓት ያለው ልጅ ነው። እንደዚህ አይነት ስብና ያለው እንደዚህ አይነት ቦታ ራሱ አይደለም ሶሲን ከሀሚ ጋር እንኳን አንድ ክላስ ውስጥ አድሮ እንኳን አያውቁም። እውነት የምንናገር ማለት ዱባይ እንኳን ሲሉ አይተቃል። ለብቻ ለብቻን ኦሮም የያዙት ማለት ነው። ለምን ምን ሀሚ ጋር የሚፈልገውን ነገር እያገኘ ለምን ሁለተኛ ሴት ጋር ይሄዳል? ሶሲ ጋር የሚያስጌድበት ምክንያት ምንም ነገር የለውም። ከባድ አይደለም። ሆቴል ላልኩ ደግሞ ሆቴል አይደለም የያዙት፣ ክላሳቸውን የብሩክ የመኖሪያው ቤቱን የራሱ ቤት ማለት ነው። ግን አንዳንድ ጊዜ በቃ በእርግጥ በሰዓቱ ያናድዳል፣ በጣም ይረብሻል ምናምን ማለት ነው። ለዛ ነገር ደግሞ ሁላችሁም ይቅርታም ተጠያቃችሁ፣ ነገሩን ፈታችሁ፣ በስክል መነጋገር ነው። መተማመን እኮ ነው፣ በጣም ቀላል ነገር ነው። አንተም ሶሲን ታምናለች፣ ብሩክ ደግሞ ሀይሚን ታምናለች ማለት ነው። ሀይሚ የደበራት አሁንም ነግርህ ነገር ዳኒ፣ ሀይሚ የደበራት ከሶሲ ጋር እየመጣ ለምን ያናግረኛል? ለምን ብቻውን መጥቶ አያናግረኝም? ያ ነገር ነው ገባ እንጂ ሌላ እንትን የሚባል ነገር የለም። ሲጀመር እኔ ደግሞ እውነት ለመናገር እኔ ሰብስክሪም ስላደረግኩት ሆን እኔ ብዙ ጊዜ ከሶሲ ጋር አይቻቸው አላውቅም። ዳኔ እና ሶሲ ማለት ወይ ፕራይቬት ማድረግ ፈልገውን ግንኙነታቸው ማለት ነው። ሀይሜና ብሩክ ግን አይተካል ብዙ ቻለንጆችን አልፎ የመጡ ሰዎች ያ ነገርም ያበሳጫት አልገባ አይደለም። ብዙ መስዋዕት ከፍላበታለች ምናምን ማለት ነው። ያ ነገርም ስለሚያበሳጫት ነው ትንሽ ጉፍ ቱክቱክ ያለችው ማለት ነው። ያው ለአንተ አልነገርም ነገር ግን ዳኒ እንደዚህ ማናገር ባለብህ መንገድ ማናገር አለብን። ለምን በቃ ትጣላት? ይቅርታ አድርግላት። እኔ ጋር እውነት አለ ምናምን ብሎ ነገረ ከእውነታው በላይ ከብሩክ በላይ ማስረጃ ሌላ ሰው ጋር አለ ብዬ እኔ በፍጹም አላምንም ማለት ነው። እና መረጋጋት ጥሩ ነው። ነገሮችን ስክን ብሎ ማሰብ ማዳመጥ በጣም ጥሩ ጥሩ ጥሩ ጥሩ ነገር ነው። በጣም አስፈላጊ ነገር ነው እና አንዳንድ ጊዜ ባንቾኩል ነገሮችን ሚዛናዊ ብናደርግ ጥሩ ነው። አሁን ብሩክ በጣም ተሰድቧል። እናቱ ሰርባለች። ፎቶ ተዘግዝቆ ሳይሞት ሞቷል ተብሎ ተሰድቧል። ይህን ሁሉ ቻሌንጅ ይዟል ማለት ነው። ገባህ አይደለም? የእውነት እውነት ለመባል ማለት ሶሲ ምንም የተደረገችው ነገር የለም። ብሩክ ግን በጣም ተሰርቧል። በጣም በጣም ከመላችሁ በላይ እናቱ ሁሉ ተሰርባለች ማለት ነው። እና አንዳንድ ጊዜ እኛ ሰዎች ያው ከባድ ነው። ያው ሶሻል ሚዲያ ላይ ስንመጣ የሚወደንም የሚደግፈንም ሰው ስላለ ዛሴት ቀላል ነገር ነው ማለት ነው። እና አንዳንድ ጊዜ ማስተዋላችን ጥሩ ይሆንልን ነው የሚለው ሌላ ምንም የምለው ነገር የለም። እና ቤተሰብ ያው ዳኒም መቷል፣ ከስርም ከፍቶኛል ምናምን ብሎ ይጽፏል። ነገሮችን አብርደ፣ ፍቅረኛን አናግረሃት፣ ተመልሰት እንድትመጣ ተስፋ እናደርጋለን። ብሩኬን ይቅርታ እንደምትለው ተስፋ አደርጋለሁ። ለምን ንግግርህ በጣም ይደብራል? ንግግርህ በጣም እየጮህክበት ነው ያናገርኩት። የበለጠ ደግሞ ሀይም ይሄን ነገር ስታይ በጣም አግሬዚቭ ትሆናለች፣ ትናደዳለች። ለምን የበለጠ ደግሞ አንተ ትረዳለህ ብዬ አስባለሁ። ወንድ ልጅ ነህ ማለት ነው። እና ኒስ እኔን ለእኔ እንዳኒ እያለች አንተን ቡቡኬ ልትል እና ዳኒ ዳኒ ማን ይሁንል ምን ማን ብላ ተጠታደ ከዚህ በላይ ማቆላመጣለን ረብ ማንድ ታስቁኛለች። ለማንኛውም ሰብስክራይብ አድርጉ ባይ